ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን ግንቦት 1 2017 ዓ.ም ተምረ እለታዊ መረጃና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎች ወደ እናንተ ያረስ ኮብራችሁን ቆዩ ብልት ካሳነኝ እናንተም አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ተሰማላችሁ። የግንባር መረጃዎችን ጨምሮ የተለያዩ ዝርዝር መረጃዎችን፣ የዛሬ ሁነቶችን በዝርዝር አሰናድቻለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው ባክሮት የምጋብዛችሁ። ሐሳብ አስተያየት ቢኖራችሁ፣ ጥቆማ ዜናችን ሜልዶትኮም ላይ እንደተለመደው ሐሳብ አስተያየቶችን ልታደርሱ ትችላላችሁ። በዚህ ሰዓት እንግዲህ ከምሰማቸው መረጃዎች መካከል የትግራይ አካባቢ አዲስ ያለውን የፖለቲካ አሰላለፍ በግልጽ የሚያሳይ ተጨማሪ መረጃ ይዤ አለው። እንደዚሁ ደግሞ በትግራይ የትጥቅ ትግል እያደረገ የሚገኘው ቡድንና ይህ ሀራ መሬት ላይ እንገኛለን የሚለው ቡድን በተመለከተም እንደዚሁ ከዚህ ጋር የተያያዙ ዝርዝር መረጃዎች አሉ። በአማራ ክልል የግንባር መረጃዎችን አካትቻለው። የኢትዮጵያ ጤና ባለሙያዎች ማህበር የጊዜ መርሃ ግብር ይፋ አድርጓል አድማ የሚመታበት ና የስራ ማቆም አድማ ሙሉ በሙሉ የሚደረግበትን ጊዜ በተመለከተ መግለጫ አሰራጭቷል። ከሱ መግለጫ ላይ በአጭሩ የተወሰዱ ነጥቦችን አጋራችኋለሁ። ዛሬ ለሶስተኛ ቀን በቀጠለው የጤና ባለሙያዎች የተቃውሞ እና የአደባባይ መብት ጥያቄዎች ዛሬም በተለያዩ ሆስፒታሎች የሚገኙ የጤና ባለሙያዎች በቡድን በመሆን ጥያቄዎቻቸውን እያሰሙ ነው የሚገኙት በተለያዩ በሆስፒታሎቹ አቅራቢያና በሆስፒታሎቹ ውስጥ በሰብሰብ ብለው ጥያቄዎቻቸውን እያስተላለፉ ይገኛሉ። እስካሁን ድረስ ከጤና ጥበቃ ሚኒስትር በኩል ግብረ ኃይል ይቋቋማል፣ በዚህ ጉዳይ ላይ ዛሬ ስብሰባ ይደረጋል ከመባሉ ውጭ እስካሁን የተሰጠ አዲስ መግለጫም ሆነ ማብራሪያ የለም ነው እየተባለው። ከዚህ ጋርም እንደዚሁ ተጨማሪ መረጃ አለኝ። በተለያዩ የአማራ ክልል አካባቢዎች ሰኑ ሰሞኑን ጊዜ ከነበሩ የመደበኛ ውጊያዎች ባሻገር ከተማ ውስጥ እንደዚሁ የድንገተኛ ጥቃቶች እየተፈጸሙ ነው በዛ በሰከላ በሸዋ አንጾኪያ ገምዛ፣ እንዲሁም ደግሞ በቢቸና በተለያዩ ከተሞች የከተማ ጥቃቶች ተፈጽመዋል። ፋኖ ወደ ከተማ ሰርጎ መግባት እነዚህ ጥቃቶች እየፈጸመ መሆኑን እየገለጸ የሚገኘው ዛሬም በቆቦ በተለያዩ የከተማ አካባቢዎች ፍንዳታዎች መድረሳቸውን የአማራ ፋኖ በወሎ ገልጿል። በጉዳቱ የደረሰው ዝርዝር የጉዳት ግን ወታደራዊም ሆነ ሰብዓዊ አልተካተተም። እነዚህን ጨምሮ ሌሎች መረጃዎችን አድርሳለሁ ወደ ሰከላ የሚወስደን መረጃ ላስቀድም። ወደ ሰከላ ግሻባይ ከተማ የግሻባይ ከተማ የሚልሻ አሰልጣኝ ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት የሚልሻ አሰልጣኙ ተገድሏል ነው የተባለው። ወደ ግሻባይ ከተማ ጽልቀው የገቡ የፋኖ አባላት በሚልሻ አሰልጣኙ ላይ ድንገተኛ ጥቃት በመክፈት ገድለውታል ነው የተባለው። የአማራ ፋኖ በጎጃም የጊዮን ብርጌድ ቃል አቀባይ ይህንን በተመለከተ ዝርዝር መረጃዎችን አጋርቷል። ከዚህ በፊት በተደጋጋሚ በነበሩ አውዶጊያዎች ቆስሎ የነበረው የሚልሻ አሰልጣኝ ዛሬ ሌሊት በተፈጸመ ድንገተኛ ጥቃት በመኖሪያ ቤቱ በፋኖ እንደተገደለና ይህን ጥቃት ያደረሱት የፋኖ አባላትም ሚያዚያ ሰላሳ ለሚያዚያ ለግንቦት አንድ ሌሊት ድንገተኛ ጥቃት ፈጽመው ያለምንም ጉዳት ወደ ቀጠናቸው ተመልሰዋል ነው የተባለው። በተለያዩ አካባቢዎች እንግዲህ ከላይ እንዳልኩት በቢቸና፣ እንዲሁም ደግሞ አንፆኪያ ገምዛ፣ መኮይ ከተማ በድንገተኛ ጥቃቶች ተፈጽመዋል። በዚህም የደረሱ ጉዳቶችን በጠዋቱ የመረጃ ጊዜ አድርሻቸዋለሁ። ወደ ጉራጌ ዞን የሚወስደን መረጃ ላስከትል። በጉራጌ ዞን በአማራ ተወላጆች ላይ መቆሚያ የሌለው ግፍ እየተፈጸመ ነው ተብሏል። ይህንን መረጃ በተመለከተ የሚመለከታቸው አካላት የሰብአዊ መብት ድርጅቶች ጉዳዩን እንዲከታተሉትና እንዲያጣሩት በአማራ ተወላጆች ላይ በጉራጌ ዞን እየተፈጸመ ያለውን ግፍና ሰቆቃ የሚገልጽ ዝርዝር መረጃ ነው። ወደ መረጃው ሲሄድ በወልቂጤ ከተማና አበሽጌ ወረዳ አካባቢዎች በሚኖሩ የአማራ ተወላጆች ላይ መጠነ ሰፊ ሰቆቃ እየተፈጸመ ነው ተብሏል። እስካሁን ድረስ ባለው መረጃ ከአስራ ስምንት በላይ ሰዎች ከእስር ቤት እየተወጡ እየተወሰዱ ተረሽነዋል፣ ተገድለዋል ተብሏል። በሌሊት እየተወሰዱ ነው የተረሸኑት። 18 ሰዎች ስም ዝርዝራቸውን ይፋ ተደርጓል። ሚያዝያ 27፣ ሚያዝያ 28፣ ሚያዝያ 29 በተከታታይ በተረሸኑት ሰዎች እንግዲህ ቁጥራቸው ይህን ነው የሚመስለው 18 ደርሰዋል። ደብዛቸው ይጠፉማሉ። ቁጥሩ ከዚህ በላይ ሊጨምር ይችላል ተብሏል። በእስር ቤት ከሶስት መቶ ሰባ በላይ የአማራ ተወላጆች እስረኞች ይገኛሉ። አሰቃቂ ግፍ እየተፈጸመባቸው ነው። ቶርቸር ተፈጽሞባቸዋል። ስድስት የሚሆኑ መንቀሳቀስ አይችሉም። ሽንት እንኳ መሽናት አልች ብለው ባሉበት ቦታ ነው እየተጸዳዱ የሚገኙት። ከፍተኛ ቶርቸር ተፈጽሞባቸው ተብሏል። ሶስት ራሳቸውን ስተው እስካሁን ድረስ የአስቸጋሪ ሁኔታ ውስጥ ነው የሚገኙት። አልነቁም። ምናልባት የመትረፍ እድልም የላቸውም ነው የተባለው። ለሁለት ዓመታት በቀጠለው በማሰቃየት 41 ሰዎች በዚህ አካባቢ ተገድለዋል። እነዚህም በስም ዝርዝር የሚታወቁ ናቸው። ከተገደሉት ባሻገር በርካቶችም ተፈናቅለዋል። በአካባቢውም የተለየ ጥቃት ይፈጸምባቸዋል። እንዳያመርቱ፣ እንዳይሸጡ ይደረጋል። የበርበሬ የበቆሎ መጋዘኖቻቸው በተደጋጋሚ በጸጥታ ኃይሎች ተዘርፈዋል፣ ተቃጥለዋል። እንዲሁም ደግሞ ገንዘብ ክፈሉ እየተባሉ ከፍተኛ ስቃይ ውስጥ ገብተዋል። የአማራ ተወላጅ የነበሩ የሚሊሻ የፖሊስ አባላትም እንደዚሁ ከስራ ታግደዋል። የታሰሩም አሉ ነው የተባለው። የአማራ ተወላጅ ተወላጅ መኖሪያ ቤቶች የተለዩ ምልክት ይደረግባቸዋል ተደርጎባቸዋል። በሌሊት ጭምብል የለበሱ ጭምር ቤት ለቤት እየዞሩ አስገዶ መድፈርን ጨምሮ ሌሎች ወንጀሎችን በአማራ ተወላጆች ላይ ፈጽመዋል። በትላንትና እለት እንኳ ከአዲስ አበባ ተይዞ ወደ ጉራጌ ዞን አበሽጌ ወረዳ የተወሰደ አንድ ወጣት ከአዲስ አበባ ተይዞ ተወስዶ በእናት በአባቱ ፊት በአሰቃቂ ሁኔታ ተረሽኗል። ጥላሁን አሰግደው የተባለው ወጣት ነው። አዲስ አበባ ተይዞ ተወስዶ አበሽጌ ወረዳ ቁሊት ተብሎ የሚጠራ ቀበሌ ላይ በቤተሰቦቹ ፊት በአሰቃቂ ሁኔታ እየተረሸ ነው ተብሏል። ይህ እንግዲህ በጉራጌ ዞን እየተፈጸመ ያለው ግፍ ነው። መሳሪያ ያምጡ እየተባሉ እየተሰቃዩ ነው የሚገኙት የአማራ ተወላጆች። ገበሬዎቹ መሳሪያ የለንም ቢሉም፣ ያው የአካባቢ ጸጥታ ሰዎች ከፍተኛ ጫና ስለሚያደርጉባቸው በሬዎቻቸውን ሽጠው ጉቦ እየከፈሉ ይገኛሉ ተብሏል። አጸያፊ ቃላትን ጭምር በመጠቀም አማራ ተወላጆችን በማሸማቀቅ በማሰቃየት ላይ የሚገኘው የወረዳው የወንጀል ምርመራ ቡድን መሪ፣ በተለይ ጅላሎ የተባለው የፖሊስ ባልደረባ አጸያፊ ንግግሮችን ጭምር ነው የሚናገረው ተብሏል። የአማራን ህዝብ በጅምላ ይሳደባል፣ በጅምላ ያዋርዳል። ከወንጀል ምርመራ ባሻገር ለአማራ ያለው ጥላቻ ወደር የለውም የሚሉት የመረጃ ምንጮቹ ጅላሎ የሚባለው የፖሊስ ባልደረባ የሀገር ጠላት ናችሁ በሚል ቆዳ ለብሳችሁ ራቁታችሁን መታችሁ እኛ መሬት ላይ ሀብት ፈጠራችሁ ባለሀብት ሆናችሁ የሚል ንግግር ጭምር ነው የሚናገረው። ይሄ የለየለት ዘረኝነት ነው ተብሏል። የፖሊስ ባልደረባው ጅላሎ የሚባል ሰው ነው እንግዲህ አማራ የአገር ጠላት ነው እያለ የሚናገረው። እንግዲህ የአገር ጠላት ነው የሚለው የሕወሓት ትረክት በተለያዩ የብሔረሰቦች እና ፖለቲከኞች የጸጥታ ኃይሎች እንደ ግንዛቤ ተወስዶ በአማራ ላይ ለሚፈጸመው ሰቆቃ ይሄ ማሳያ ሆኗል። አማራ ግን በውኑ የአገር ጥላት ነው ወይስ ደግሞ አገርን ባለው አቅም ለብዙ ሺህ ዘመናት ከሌሎቹ ኢትዮጵያውያን ጋር ሆኖ የተከላከለ ነው ወይ የሚለውን የሚያውቀው ያውቀዋል። ለማንኛውም ጅላሎ በሰዎች ስቃይ የሚደሰት እና የጥላቻ ሰው ነው የሚሉት የመረጃ ምንጮች ኮንቴነር ውስጥ በሙቀት ሰዎች እንዲሰቃዩ ያደርጋል። ከዛ አውጥቶ ደግሞ እጃቸውን ወደኋላ በማሰር ደም እንዲፈሳቸው ያደርጋል። በቂ ደም አልፈሰሰም በሚልም ይሳለቃል ነው የተባለው። በዚህ የፖሊስ አባል ላይ እንግዲህ እርምጃ እንዲወሰድም ምርመራ እንዲደረግም የሚመለከታቸው የሰብአዊ መድረቶች ጉዳዩ እንዳጣሩት ጥሪ አቅርበዋል። በአበሽጌ ወረዳ ጅላሎ የሚፈጽመውን ወንጀል ለህዝብ ይቀመጥልን፣ ጊዜ ሲወጣ ለፍርድ እናቀርበዋለን ሲሉ እንግዲህ የጥቃቱ ሰለባዎች ይህንን መረጃ አጋርተዋል። ሌላው ወደ ትግራይ የሚወስድ መረጃ ነው። በትግራይ ያለውን አጠቃላይ ፖለቲካዊ ሁኔታ በተመለከተ የሚያሳይ መረጃ ነው። በትላንትና ዕለት እነሱ ደባዊ ዞን እያሉ በሚጠሩት ቀጠና ጀነራል ታደሰ ወረደ የዞኑን አመራሮች ሰብስቦ ነበር። የዞኑ አመራሮች በርካታ ጥያቄዎችን አስተዋል። እነዚህ የተነሱ ጥያቄዎች አሁን በትግራይ ያለውን አጠቃላይ የፖለቲካ ስንጥቃት የፖለቲካ ውድቀትና የአካባቢያዊ ክፍፍልና አውራጃዊ ችግርን በደንብ የሚያሳይ ነው። በዚህ መሰረት በስብሰባው የተለያዩ ጥያቄዎች ተነስተዋል። ደቡባዊ ዞን እያሉ ቢጠሩት እነሱ ቀጠናዎችን በመበደል የነ ደብረ ጽዮን ቡድን የሰራው ስራ ግልጽ ነው ሲሉ የካቢኔ አባላቱ አንስተዋል። አሁን መጋረጃው ሲገለጥ ግልጽ ሆኗል። ሆን ተብሎ ያኛው ቡድን የነደብረጽዮን ቡድን ማለታቸው ነው። በታቀደ መንገድ በስልጣን በልማት ተጠቃሚ እንዳይሆን አካባቢውን ሲበድል ቆይቷል። አሁን የሚያደረገው ይህን ነው ብለዋል። ያኛው ቡድን ይላሉ እንግዲህ የነደብረጽዮን ቡድን ማለት ነው። በራያ በደቡባዊ ዞን ቀጠና አሉታዊ አታያይ አለው አደጋ ይዞ መጥቷል ብለዋል። የነደብረ ጽዮን ወደ ማኩራፊው ቡድን የገጠመውን የፖለቲካ ኪሳራ ለማካካስ መፈንቅለ መንግስት አድርጓል። ይህም በትግራይ ታሪክ ውስጥ ተመዝግቦ ሊቀመጥ ይገባል ሲሉ የካቢኔ አባላቶቹ ይህን አንስተዋል። ለማይቀረው ለውጥ ቂመኛ ትውልድ መፍጠር የለበትም ይሄ ተሸናፊ ቡድን ሲሉም እንደዚሁ ለታደሰ ወረደ አንስተውለታል። የተቋቋመው ጊዜያዊ አስተዳደር እኛን አይወክልም ሲሉ የታደሰ ወረደ አስተዳደር አይወክለንም ብለውታል። ፊት ለፊት የደቡብ መስሪያ ቤቶችንም የተቆጣጠረው ይኸው ነባሩ የአድዋው ቡድን ነው ሲሉ ጥያቄዎችን አንስተዋል። አኩራፊ ቡድን የጥቅሙን እንጂ የህዝብ ፍላጎት አያስቀድምም። ህዝብን ከህዝብ የነጠለና ህዝብን ከህዝብ የሚያጋጭ የሚለያይ ተግባር ውስጥ ተሰማርቶ ይገኛል ብለዋል። ከነሱ በላይ ትግሬ ብንሆንም አማራ ይሉናል ሲሉ በግልጽ እንግዲህ ያለውን ጉዳይ እዚህ ላይ አንስተዋል። እኛ ደቡባዊ ዞን በመሆናችን ከነሱ በላይ ትግሬ ብንሆንም አማራ ይሉናል ብለው ካቢኔዎቹ በድፍረት ይህንን አንስተዋል። ከዛ ባሻገር እነሱ እኛ አስተዳደር እንደማናውቅ እኛ ማስተዳደር እንደማንችል ይመጻደቃሉ። እነሱ ብቻ ይህን እንደሚችሉ ይመስላቸዋል። ይሄ ግን ስህተት ነው ብለዋል ከ ኮርና ከኮር አመራር በላይ የወሰኑትን የስህተት ውሳኔ በድጋሚ የማያነሱትና የማያስተካክሉት ከሆነ የትግራይ ፖለቲካ አደጋ ውስጥ ይገባል ሲሉ ለጀነራል ታደሰ ወረደ አንስተዋል። ካቢኔ አባላቶቹ ደቡባዊ ዞን የትግራይ መንግስት አልባ እንዳትሆን የሰራ ዞን እንጂ ትግራይ ለትግራይ አንገዛም አላለም በሚል ባለፈው እንግዲህ ደብረ ጽዮን ጠርተውት በነበረው ስብሰባ የዞኑ አጠቃላይ መዋቅር አልተገኘም ነበር። ይህን እንዳመፅ ተወስዶ መወቀሳቸውን ተከትሎ ትግራይ መንግስት አልባ እንዳትሆን ያደረግነው ጥረት እንጂ መንግስት እንዲፈርስ ተባባሪ አንሆንም በሚል ይህንን አንስተዋል። ደቡባዊ ዞን በጀነራል ታደሰ የትግል ታሪክ እምነት አለን፣ በአንተ የትግል ታሪክ እምነት አለን፣ እንደ ዞን ሆኖም ግን ለሁለት ዓመታት በታሪካዊ በነበረው በጊዜያዊ አስተዳደሩ ላይ ለደረሰው በደል በጀነራል ታደሰ ወረደ አንተም ተጠያቂ ነህ ሲሉ ይህንን አንስተውለታል። ቡድኑ እየፈራረሰ ነው። የነደብረ ጽዮን ቡድን እየፈራረሰ ነው፣ እየተበታተነ ነው። እኛ ግን ለትግራይ አንድነት እየተጋን እንገኛለን ሲል የዞኑ ካቢኔ ይህንን አንስቷል። ትግራይን በትኖ ኤርትራን ለማዳን የሚንቀሳቀሰው የነደብረ ጽዮን ቡድን በአስቸኳይ ከድርጊቱ ሊታቀብና ሊቆም ይገባል ብለዋል። አፋር ውስጥ ነፃ ትግል ብሎ የወጣ ኃይል አለ። ይህ እንግዲህ የደቡባዊ ትግራይ ተወላጅ ብቻ ተደርጎ የሚታየው ትክክል አይደለም። ከመላው ትግራይ ፀረ ጭቆናን ለመታገል የወጣ የትግራይ ኃይል እንጂ የደቡባዊ ዞን ታጋይ ተደርጎ መታየት የለበትም ሲሉ እዚህ ላይ አንድ ነገር ግልጽ አድርገዋል። እንግዲህ በተደጋጋሚ እንደሚባለው ጌታቸው ረዳ የታጠቀ ኃይል እያደራጀብን ነው የሚሉትን የነደብረ ጽዮንን ተደጋጋሚ ክስ በዚህ በኩል ለማስተባበር ሞክረዋል። ይሄ ቡድን እየታገለ የሚገኘው አሁን ነፃ መሬት እያለ የሚገኘው በትግራይ መሬት አይደለም። አፋር ውስጥ ዞን ሁለት መጋሌ ተብሎ የሚጠራው አቅራቢያ ነው ወታደራዊ ቤዝ ይዞ የሚገኘው ተብሏል። በዚህ ላይ እንደታየው ሌላው ስትራቴጂካዊ ውድቀት የገጠመው ቡድን ድጋሚ መፍትሄ ስለማያመጣ ብቸኛው መፍትሄ ፖለቲካዊ መፍትሄ ነው። ይህም ፖለቲካዊ መፍትሄ የነ ደብረ ጽዮንን ቡድን ለአንዴና ለመጨረሻ ጊዜ ማስወገድ ነው። ሽምግልና ለባህላዊ ጥላቻዎች ይሰራ ካልሆነ ለዚህ ስትራቴጂካዊ ውድቀት ለገጠመው የፖለቲካ ኃይል ሽምግልና አይሰራም ሲሉ የካቢኔ አባላቱ አንስተዋል። የአሳዳጅና የተሳዳጅ ፖለቲካ መቆም አለበት ሲሉም እንደዚሁ ይህንን አቅርበዋል። ጀኔራል ታደሰ ወረደ በአጠቃላይ የቀረቡትን ጥያቄዎች ከሰሙ በኋላ ችግሩ ትክክል ነው፣ ግን መፍትሄ የምናመጣው ተለያይተን ነው ወይስ አንድ ላይ ቁመን ነው? አብራችሁን ቁሙ እባካችሁ ብሏል። የትውልድ አደራ እጃችን ላይ ወድቋል። ይህንን የትግራይ የትውልድ አደራ አብረን እንወጣ። ለውጥ ፈላጊው የእናንተ ህዝብም እናንተ ዞንም አብሮን ሊቆም ይገባል ሲል ጥሪ አቅርቧል ነው የተባለው። እንግዲህ ግልጽ በሆነ ሁኔታ ያው የአድዋ እና የሌላው የትግራይ አካባቢ በሚል የተከፈለው ቡድን አለ። በተለይ ደቡባዊ ዞን እያሉ የሚጠሩት እነሱ እንደርታ ከፊል ራየ የማይጨው ቀጠና የፖለቲካ አኩራፊ ቡድን ሆነው የቆየው አሁን ግን በ ለለውጡ ግንባር ቀደም ሆኖ በጌታቸው ረዳ በኩል ተሰልፏል። የትግል እንቅስቃሴም ከትግራይ ክልል ውጭ እያደረገ እንደሆነ ነው መረጃዎች የሚያሳዩት። ይሄ ቡድን እየተደገፈ ያለው በማን ነው የሚለው እስካሁን ግልጽ ባይሆንም ግን በአብይ ሳይሆን አይቀርም የሚለው ግን አብሮ ሊታይ የሚችል ጉዳይ ነው። ሌላው መረጃ ወደ ጤና ባለሙያዎችን የተመለከተው መረጃ ነው። የጤና ባለሙያዎች ያቀረብናቸው ጥያቄዎች የማይመለሱ ከሆነ ወደሚቀጥለው ስራ ማቆም አድማ እንገባለን ብለዋል ዛሬ ባሰራጨው መራህ ግብር የኢትዮጵያ ጤና ባለሙያዎች ማህበር በመራህ ግብሩ ተመልክቷል በመግለጫው ላይ አስራ ሁለት ጥያቄዎችን አቅርበናል አስራ ሁለተኛው ጥያቄ በተለይ የጤና ስርዓቱ ከሲቪል ሰርቪስ ወጥቶ በቦርድ እንዲመራ እና ለዚህ ምላሽ እንዲሰጠን በአስቸኳይ እንፈልጋለን ይሄ የሚሆን ከሆነ እና ለአስራ አንድ ጥያቄዎቻችን በሶስት ቀናት ውስጥ መልስ የሚሰጥ ከሆነ ከመንግስት ጋር ለመደራደር ዝግጁ ነኝ ብለዋል የጤና ባለሙያዎች ማህበር ይሄ የማይሆን ከሆነ ግን ማህበሩ የስራ ማቆም አድማ መርሃ ግብሬን ይፋ አድርጋለው። በዚህ መሰረት ተግባራዊ ይደረጋል ብሏል። በዚህ መሰረት ከግንቦት አምስት እስከ ግንቦት ዘጠኝ ድረስ ለአምስት ቀናት ድንገተኛ ክፍል ተያያዥ፣ የማዋለጃ እና ሌሎች የህክምና ድንገተኛ ክፍሎች ይሰራሉ። ህክምና በእነዚህ ቦታዎች ይሰጣል። በእነዚህ አምስት ቀናት ውስጥ ለሌሎች ታካሚዎች መረጃዎች ይሰጣሉ። ወደፊት የስራ ማቆም አድማ እንደሚደረግ ይህንን ተከትሎ ምላሽ የማይሰጥ ከሆነ ከፊታችን ከግንቦት አስር ጀምሮ ላልታወቁ ጊዜያት ሙሉ በሙሉ በሀገሪቱ የስራ ማቆም አድማ ይመታል የስራ ማቆም አድማው በስራ ማቆም አድማው ህክምና ተቋማት ሙሉ በሙሉ ይዘጋሉ ነው ያለው መግለጫው ላይ እንግዲህ ይሄ የወጣዊ ጊዜ መርሃ ግብር ነው የህክምና ባለሙያዎቹ ዛሬም በተለያዩ ቦታዎች ጥያቄዎችና መብቶቻቸውን ይመለሱልን እያሉ ጥያቄዎች ሲያስተጋቡ ውለዋል በተለያዩ ሆስፒታሎች ነው እነዚህን ጥያቄዎች ሲያቀርቡ የዋሉ ሶስተኛ ቀኑን የያዘው ጥያቄያቸው ዛሬም ቀጥሏል ወደ ሌሎች መረጃዎች ሲሄድ የግንባር መረጃዎችን ነው የማስከትለው። የግንባር መረጃዎች ወደ ደቡብ ጎንደር የሚወስዱ ነው። ደቡብ ጎንደር ደራ ወረዳ አምበሳሜ የዞን የወረዳ የብልጽግና ባለስልጣናት የአካባቢ ማህበረሰብ ስብሰባ ለመሰብሰብ ሙከራ በሚያደርጉበት ጊዜ በተከፈተ ድንገተኛ ጥቃት ስብሰባው ተበትኗል ነው የተባለው። በዚህ ሩምታ ተኩስ የደረሰው ዝርዝር ጉዳት ግን አልታወቀም። በተመሳሳይ በሸዋሮቢት ዛሬ ረፋድ ሸዋሮቢት አቅራቢያ አስፋቸው መገንጣያ ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ ጥቃት፣ የደፈጣ ጥቃት በመንግስት ኃይሎች ላይ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል ተብሏል። ይህንን ተከትሎ ጥቃት የተፈጸመባቸው የመንግስት ወታደሮች ቁስለኞችን ይዘው ወደ ሸዋሮቢት ከተማ ተመልሰዋል። በዚህ ጥቃት የቡድን መሳሪያዎች እንዲሁም ደግሞ ተተኳሾች በፋኖች ገብተዋል። የደረሰው ወታደራዊ ኪሳራ በሰብአዊ ሂሳብ ግን በግልጽ አልታወቀም ነው እየተባለው። በተመሳሳይ እንደዚሁ ዛሬ ማለ ረፋድ ከደብረ ብርሃን ወደ ደብረ ሲና እንቅስቃሴ ላይ የነበረ የመንግስት ወታደር ተሽከርካሪ ላይ በተፈጸመ ጥቃትም ሰብአዊ፣ ቁሳዊ ጉዳት ደርሷል። ያንን ተከትሎ የሞርተር የድሽቃና ሌሎች የቡድን መሳሪያዎች ድብደባ በአካባቢው ተደርጓል። በዚህም በመኖሪያ ቤቶች ላይ ጉዳት ደርሷል ነው የተባለው። በሰዎች ላይ የደረሰ ጉዳት የለም። የአማራ ፋኖ በሸዋ ጠቅላይ ግዛት እዝ በተለያዩ ሶስት ቦታዎች የነበረው ሁኔታ በተመለከተ በአሰራጨው መረጃ በአንጾኪያ ገምዛ ይፋት ቀጠና መኮይ ከተማ የወረዳው የኮሚኒኬሽን ኃላፊ ላይ በተፈጸመ ድንገተኛ ጥቃት እንደዚሁ ጉዳት ደርሶበት ሆስፒታል ገብቶ ይገኛል ነው ያለው። የወረዳው የብልጽግና ባለስልጣናት በተደጋጋሚ ፋኖን በሚያጥላሉ ንግግሮቹ እና የአደባባይ ፕሮፓጋንዳና ቅስቀሳዎቹ የሚታወቅ ነው ሲልም እንደዚሁ ይህንን አንስቷል። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ ያላችሁን አስተያየቶች ጥቆማ፣ ዜናችን ቴሌቶትኮም ላይ አድርሱ። ስለተከታተላችሁን ያመሰግናለሁ። ከሚሴ